እንደምን አላችሁ የተወደዳችሁ፣ ዮሐንስ የዝና ሲሳይ ነኝ። ለዛሬ በሕይወት እምሻው የተጻፈውን የትርፍ ጊዜ ሥራ የሚል ርዕስ ያለውን አጭር ታሪክ አቀርብላችኋለሁ። መልካም ቆይታ። ቅዳሜ ስምንት ሰዓት ተኩል። አዲሱን ቤቴን ለማደራጀት ቀስ እያል ከቤት ዕቃዎች ገዝቶ ማሟላት ከጀመርኩ አንድ ዓመት ሞላኝ። የቀረኝን የመጽሐፍ መደርደሪያ ለመግዛት በባልደረቦቼ የጥቆማ መሠረት ፍለውለስ ፈርኒቸርስ የሚባል ቤት መጥቻለሁ። የሱቁ ስፋት የትየለሌ ምርጫውን ብዙ አይነት ነው። የእንጨት ይሻላል የብረት ማለ ቀለብላ አባዮሽ ያሰራተኛ በራሴ አይቼ የልወስን ብለውም ከገባው ጀምሮ እየተከታተለ ይነዘንዘኛል። ያለውን አይቼ የልወስን በራሴ ያለው እሺ አልኩት። በመታከት አዳዲስ ሞዴሎች ያስገብተናል። እዚያ ጋር የምታያቸው ከእንጨት የተሰሩት በቅርብ ከብራዚል የመጡ ናቸው። ንጹሕ እንጨት ናቸው ዋጋቸው ትንሽ ቢወደድም የዘላለም ዕቃዎች ናቸው። የብረቶቹ እነዚያ እዚያ ጋር ያሉት የቻይና ናቸው። ዋጋቸው ዝቅ ያለ ነው፣ ግን ጥራታቸው ምንም አይልም። እኔ ምመክርሽ ግን በእናተ በራሴ ላይ ሳላስበው ድምፄን ከፍ አድርጌ ተናገርኩት። በርግጎ ሄደ። ፍ ረጋ ብዬ ከብራዚል መጡ ወዳላቸው የእንጨት መደርደሪያዎች ሄድኩ። ቀልቤን ወደ ሳበው ሄጄ መነካካት ሲጀምር ከኋላዬ በጣም የማውቀው የወንድ ድምፅ ስሜን ሲጠራ ሰማሁ። ደቤ ዞርኩ። ደቤ ነው። እንዴት ነሽ አለ በቆመበት ከላይ እስከታች እያየኝ። እንዴት ነሽ አባባሉ ቅርበታችንን የማይመጥን የሩቅ ሰው ድምጸት ነበረው። ምን አባቱ ቆርጦት ነው መጥቶ አቅፎ የማይስመኝ? እንደህና ጋሽ ደቤ በሹፈት መልክ እየሳቅሁ ተጠጋሁት። ስጠጋው እንደመጠጋት ወደ ኋላ ሸሸት አለና፣ ሊገባይ ባልቻለ ምክንያት ለተሰበሰበ ሕዝብ የሚያወራ ያህል ጮክ ብሎ ምን ልትገዢ መጣሽ? እዚህ እኛ ለልጆቹ አልጋ መቀየር ፈልገን ልናይ ብለን ነው። ነይ ገኒንና ልጆች ላስተዋውቅሽ ናለ። አመዴ ጨሰ። ደቤና በግምት አርባ ዓመት የሚሆናት ደርባባ ቀጭንና ጸጉሮ ረዥም ሴት ከትንሽ ልጅ ጋር ወደ እኔ እየመጡ ነው። ከልጁ ከፍ የምትለው ሴት ልጅ አንዱ የሚሸጥ ሶፋ ላይ ቁጭ ብላ ከእጆቿ በእጥፍ የሚበልጥ ስልክ እየጎረጎረች ነው። እኔስ እኔ ደግሞ ድንገተኛ የመሬት መንቀጥቀጥ ተከስቶ መቀመቅ እንዲያወርደኝ እየተመኘው ነው። እንዴት ነ እንዴት ነሽ ፍሬ ሕይወት ገነት እባላለሁ! አለችኝ ሴትየዋ እጆቿን በትህትና ለሰላምታ እየሰጠችኝ ከድንጋጤ ሳላገግም፣ ሃ ገነት፣ ፍሬ ሕይወት እባላለሁ አልኩና ጨበጥኳት። ናውቃለሁ ደብሽ ብዙ ጊዜ ስላንቺ ያወራል እኮ። ፈገግተዋ የደግሰው ነው። ሁለት የወለደች እናት መስል ቅርጾ የተስተካከለና ተረከዛ አልባ ጫማ ብታደርግም ከገመትኩት በላይ ረዥም ሴት ናት። ጠይም ፊቷ ላይ ትንሽ ድካም ቢታይም፣ መረጋጋትና ደግነት የሰፈነበት ቆንጆ ሴት ናት። ረዥም ግን እሳሳ ያለው ፀጉሯ በየመሃሉ ጥቂት ሽበቶች አሉት። ቢሆንም ግርማ እንጂ ዕድሜ አልጨመረባትም። ይሄ ደግሞ ማርኮን ይባላል ማርኮን ፍሬውትን ሰላም በላት አለች፣ ፈገግታዋ ሳይጠፋ ማርኮን ሚጢጢ እጆቹን ለሰላም ታዘረጋለኝ። ልቤ ከልክ በላይ እየመታ ጎንበስ ብዬ እንደ ትልቅ ሰው ጨበጥኩት። ያቺ ደግሞ የአርሴማ ትባላለች። አለ ደቤ፣ ስልክ ወደምትጎረጉረው ትንሽ ልጅ እያመለከተ ድምፁ ይንቀጠቀጣል። የአርሴማ ለአመል ቀና አለችና ቀኝ እጇን በቻው ቻው ለበለበችልኝ። ቁርጥ እናቷ ናት። የአርሴማ ሰው እንደዚህ ነው ሰላም የሚባለው? እኔና ሳሚያት አለች ገነት ባልገመትኩት የቁጣ ድምፅ። የአርሴማ ፍንጥር ብላ ተነስታ መጣችና ቀኝ እጇን ዘረጋችልኝ። ሳሚያት አለቻት ገነት የአርሴማ ልትሰማኝ ስትንጠራራ ጎንበስ ብዬ ሁለት ጊዜ አገላብጬ ሳምኳት። ጎ በዚህ ነው ልጅ አለቻት እናቷ እሺ ቀጥሎም ምን ሊሆን ነው በሚል እጆቼን ወደ ኋላ አጣምሬ በግራ መጋባት ቆምኩ። ገነትን ላለማየት ሰፊውን ቤት ልጆቿንና፣ አልፎ አልፎ ደቤ ነው ያለሁ የገነትን አይኖች ሽሽት አንዴ አረንጓዴውን ሶፋ፣ አንዴ ወድጄ የነበረውን መደርደሪያ፣ አንዴ ቀይ በነጩን ምንጣፍ፣ አንዴ ቅድም እየተቅለበለበ ሲረብሸኝ የነበረውን ልጅ ያለው ምን አላሁን መጥቶ ከዚህ ሁኔታ ቢገላግለኝ፣ ምን ሰበብ ፈጥሬ እግሬን አውጪኝ ልበል? ደቤ የባህር ዳር ልጅ እንደሆንሽና ለሥራ ብለሽ አዲስ አበባ እንደመጣሽ ነግሮኝ ነበር፣ አለች ገነት። አዎ ገና አንድ ዓመቴ ነው ከመጣሁ፣ አልኩ አሁንም አይኖቿን እየሸሸው። ለበዓል ቤት ይዛትና፣ ብለው እሱ ልብ የለው ሳይነግርሽ ቀረ መሰለኝ። እንግዳ ሆነሽ ብቻሽን። አረ ችግር የለም አልኩ፣ ሳላስጨርሳት። ወሬያችንን በአጫጭር መልሶች የምደመድመው ላውቃት ስለማልፈልግ ነው ባጭሩ ተገላግዬ ከዚህ ቦታ መፈርጠጥ ስለምፈልግ ነው። ነውር ነው ኧረ አለች ገነት። ለምን አትተውኝም ደቤ? ናየሁት በእናትህ ከዚህ ጉድ ገላግለኝ በሚል አይን አየሁት። እስካሁን የቤት ዕቃ ግዛሽ ነው እንዴ አለ ነገር እንደገባው ሁሉ ቤቴን አብጠርጥሬ የማታውቅ ይመስል እንዲህ አይነት ጥያቄ መጠየቅ አግባብ ነው ደቤ? አግባብ ነው ወይ? ጭራሽ ውሬ ይቀጥላል እንዴ? ለራሴ የሚስቱና ልጆቹ ፊት ከእርሱ ጋር በመቆሜ የጥፋተኝነት ስሜት ጥርስ አውጥቶ ሊበላኝ ነው ጭራሽ ወሬ ይቀጥላል አዎ ቀስ እያልኩ ነው ይሄ ግን የመጨረሻ ዕቃ ነው ለጊዜው አልኩ እያየሁት ቤትሽ የት አካባቢ ነው አለች ገነት ረዥም ፀጉሯን በግራ እጇ ከፊቷ እየመለሰች የሚያንጸባርቀውን የጋብቻ ቀለበቷን አየሁት አንደኛው ባለ ትልቅ ፈርጥ ሌላኛው ልሞጥ ግን ሰፊ ወርቅ ያለው ሰሚት ሰሚት ኮንዶሚኒየም ነው የምኖረው፣ አልኩ አይኖቼ የቀለበቷ ላይ ተሰክተው። እንዴ እኛም እኮ ታዲያ እያት ነው ያለ ነው አውቃለሁ፣ ገነት አውቃለሁ። እንዲህ ቅርብ ለቅርብ ሆነን ነው እስካሁን ያለመጣት። ወይዘሮ ገነት በእናትሽ በፈጠረሽ መልካም ሴታቱኝ፣ በእናትሽ መልካም ሴታቱኝ። በቃ ለመስቀል እንዳትቀርሺ ደቤ ነግሬሃለሁ፣ ለመስቀል ይዛያት እንድትመጣ ኦሪጂናል የጉራጌ ክትፎ ትበያለሽ። ምንም ማድረግ አይቻልም። የዋህና ደግ ሴት ናት። ምንም ማድረግ አይቻልም። እኛ ጨርሰናል። እዚህ የሚረባ ነገር አላገኘንም። ምሳ ለመብላት እዚህ ቃተኛ ልንሄድ ነበር አለ ደቤ። ምጤ ገብቶት ሊገላግለይ በመዘጋጀቱ ፎይታ ተሰማኝና፣ አሪፍ እኔም ደህና ነገር አላገኘሁም መሄዴ ነበር። ኔ ብቻ ሽነሽ አይደል ላለች ቆሜ የነበርኩበትን ቦታ በአይኗ እያሰሰች። አዎ ብቻዬን ነኝ፣ ብቸኛ ነኝ ገነት። አዎ ግን ቅዳሜ አይደል ወደ ቤት እጄ የቤት ማጽዳት ምናምን አለብኝ አልኩ፣ ደቤን እያየው። ወይ በቃ ምሳ አብረን እንብላና ትሄጃለሽ። እ ያ ምስኪን ፈገግታዋ ፊቷ ላይ ተመልሶ ተሳለ። ወደ ላይ ሊለኝ ፈለገ ደቤ። አረ ከዚህ ጉድ አውጣኝ በናትህ። ይ ፕሮግራም ካላት ትሄድ ገኒ አለ ድምፁ የሷ አይመስልም የምን ፕሮግራም ቤት ማጽዳት ነይ ምሳ በልተን ትሄጃለሽ እኛም ወደ ቤት ስለሆነ እንሸኝሻለን በዛው አለች ገናት ልጆቿን በግራና በቀኝ ይዛ ወሰነች ማለት ነው ድምፃ ውስጥ ስለዚህ ጉዳይ ከዚህ በላይ አልወያይም አይነት ቅድም የአርሴማን ነይ ሰላም በያት ያለችበት አይነት ትዕዛዝ ነበረበት በአንድ ጊዜ ለስላሳም ጠንካራም የሆነችው እንዴት ነው ምርጫ እንደሌለው ሰው ከኋላዋ ሱክ ሱክ እያልኩ መከተል ጀመርኩ ደቤ ካጠገበ ይራመዳል። በሚስቱ በልጆቹና በእኛ መካከል ያለው ክፍተት ሰው አያስገባም። ቢሆንም ድምጼን ዝቅ አድርጌ በሹክሹክታ እንዲህ ያልኩት፣ ደቤ በማርያም የሆነ ሰበብ ፍጠርና ጥላችሁኝ ሂዱ። ከሚስትህና ልጆች ጋር ምሳ መብላት አልፈልግም። መልስ አልሰጠኝም። ቀሚስሽ በጣም ያምራል አለች ገነት፣ ምግብ ቤቱ ውስጥ ገብተን እንደተቀመጥን። ይሄ አልኩ በመገረም ቀሚሴን እያየሁ ተራና ረዘም ያለ ቀሚስ ነው የለበስኩት። አዎ ቅልል ያለ ነው ለነገሩ ከመስቀያው ነው አለቻ ትኩር እያየች። በተሰቀልኩ እንደዚህ እንዳለው ተሰቅዬ በሞትኩ። ለአድናቆቱ አጸፋ መስጠት እየፈለግሁ ውብ ሴት ነሽ፣ ልጆችሽ ያምራሉ፣ አቋምሽን ያየ እንኳን የወለድሽ ምግብ በልተሽ እምታድሪ አይመስለውም፣ አይነት አጸፋ መመለስ እየፈለግሁ ምላሴ እምቢ አለኝ። ፈገግ ብዬ አቀረቀርኩና ዝም አልኩ። ማስተናጋጁ መታ ፊታችን ቆመች። ምን እንብላ ፍሬ ሕይወት አለች ገነት የምግብ ዝርዝር የያዘውን ትልቅ ወረቀት አገላብጣ እያየች። ደስ ያላችሁም እኔ ኃይለኛ ቁርስ ነው የበላሁት፣ ብዙም አልራበኝም ናልኳት። ሶስት ምግብ አዘዘች። ገኒ ሶስት ምግብ አይበዛም? እዚህ ቤት እኮ ፖርሽናቸው ትልቅ ነው አለደበይ ደበይ ከሚያንስ አይሻልም። የሚጠጣስ ምን ይምጣልሽ? ፍሬ ፍሬ ፍሬ ነው ያለችኝ ጭራሽ ታቆላመጠኝ ጀመር። ይቺ የዋህ ሴት፣ ይቺ የግዜር በግ፣ ይቺ ለማዳ ርግብ የሕግ ባሏን ውሽማ እንደምታቆላመጥ ብታውቅ ምን ትል ይሆን? አይደለም ውሽማ አይደለሁም፣ ውሽማ አልባልም። በጎን በኩል ያለው ሁለተኛ ሚስት ነኝ ሚስት። ውሃ አልኩኔ። በቃ ሁለት ሌትር ውሃ ከውጪ ብላ አዘዘች ገነት። አስተናጋጇ እንደሄደች ሕፃን ልጅ አኩርቶ ሊይዝ ከሚችል ትልቅ ቦርሳዋ ውስጥ ሚቲጤ የምሳ ቃ ወጣች። በመገረም አየኋት። ጥያቄ እንደገባት ሁሉ ለማርኮን ነው የውጭ ምግብ አይስማማው ናማሬ። ወደዚህ አለችና ልጇን ከተቀመጠበት ወንበር ጎትታ አስጠግታው ምሳቃውን ከፈተች። ማካሮኒ ራሴን በገባ ይነቅንቄ ወደ ደቤ አየሁ። አቀርቅሯል። ወደ አርሴማ ዞርኩ። አቀርቅራ ስልኳን ትጎረጉራለች። ገነት ልጇን ጉረስ አትጉረስ እያለች ትታገላለች። ሰዓት መሄድን አሻፈረኝ ብሎ የቆመ ጊዜ አልሄድ ብሎ የተገተረ መሰለኝ። በረዥሙ ተነፈስኩ። ሰመመን ላይ ያለሁ በህልም ዓለም ውስጥ የምመላለስ መሰለኝ። ማርኮን ማማ እሷ ታብላኝ ብለው እየጮኸ ትንሽ እጁን ወደ እኔ ሲጠቁም ከሰመመን ይነቃሁ። አይሆንም አርፈ ብላ ብላ ማንኪያ ወደ አፉ ሰደደች። እምቢ እሷ ታብላኝ ለቅሶ ጀመረ። ወይ ታሪክ ወዶሻል መሰለኝ ባለ ደቤ ወደ እኔ ዞሮ ስጭኝ ያበለዋለሁ አልኩ ነቃ ብዬ በዬ ታዩ ሲቀብጥ ነው ያስቸግርሻል። ገነት ልጇን በመቆጣት እያየች መለሰች ችግር የለውም ስጭኝ። ተይ ግድ የለም ገነት፣ አምጪው ላብላው። ምሳቢ ብዬ አምጥቼሽ ሞግዚት አደረግኩሽ እንግዲህ። አረ ችግር የለውም። ማርኮን ተንደርድሮ መጣና ጭኖቼ ላይ ተቀመጠ። ደቤ ይፈዙ ያያናል እሱ ሰው አንዴ ከወደደ እንግዲህ ልጥፍ ነው። ቻዩ እንግዲህ ችግር የለውም። ባልሽን እየተሻማውሽ ቢያንስ ልጅ ሽል መግብ እንጂ እኔ እናት ማርኮን ስጎ የበዛበትን ማካሮኒ ቶሎ ቶሎ መጉረስ ጀመረ። በመሃል እየሳቀ ቀና ብሎ ያኛል። የአባቱና የእናቱ ግሩም ቅልቅል ቆንጅዬ ልጅ ነው። ስለው ይስቃል፣ አፉን ይከፍታል፣ ይጎርሳል፣ ያኝካል፣ ይወጣል። ከዚያ ደግሞ መልሼ አስለው ይስቃል። ማር ነገር ይገርማል። ለማንም እንዲህ አይበላም እኮ በጣም ቢወድሽ ነው አለች ገነት እየሳቀች። መጀመሪያ ባልሽ፣ አሁን ደግሞ ልጅሽ። ቻዩ እንግዲህ አንቺ መልካም ሴት ቻዩ። ትንሽ ቆይቶ የመጨረሻዎቹን ጥቂት መኮሮኒዎች ላጎርሰው ስሞክር በቃኝ ብለው እጄን ሲመታው ሁለት ማካሮኒዎች ከነብዙ ቀይ ስጓቸው ቀጥ ብለው የትሄዱ ነጩ ቀሚሴ ላይ ገነት የወደደችው ነጭ ቀሚስ ላይ ጭቦ መሰለኝ። ማርኮን፣ ና ና ወደዚህ ፍርዬ። ወይኔ፣ በጣም ይቅርታ በናትሽ፣ በጣም ይቅርታ አለች ገነት እየተርበተበተች። ችግር የለውም ብዬ ማካሮኒዎቹን በእጆች ያነሳውና ቀዩን ስጎ ለማስለቀቅ ሞከርኩ። ስፈትገው ጭራሽ አሰፋሁት። ኖኖ፣ በውሃ ይሻላል። ቆይ ውሃ ታምጣለሽ፣ አስተናጋጅ ገነት በሰው በተሞላው ትልቅ ምግብ ቤት መሃል ጥሪዋን ሰምቶ የሚመጣ አስተናጋጅ ስታጣ ራሷ ተነስታ ሄደች፣ ውሃ ልታመጣ። ምስኪን የምስኪን ጥግ ራቅ ስትል ደቤን አየሁት። ስሜት በማይታይበት ሁኔታ ደንዝዞ ያየኛል። ወደ ያርሴ ማዞርኩ፣ አሁንም ስልኳን ይዛ እንዳቀረቀረች ነው። ደቤ እልሄድ እኔ አልኩት ቀስ ብዬ። እንዴ ምግብ ሳይመጣ ምን እንድታስብ ነው? ሳልመልስለት ገነት ውሃ ከያዘች አስተናጋጅ ጋር እየተጣደፈች ተመለሰች። ሽንት ቤት አይሻልም አለች። አስተናጋጇ በስጎ የተበላሸውን ቀሚሴን ስታይ ሰው ትን ብሎታል ተብላ ስትሮጥ ውሃ ያመጣችና ቀሚስ ለማስለቀቅ መሆኑን ስታውቅ ቅር የተሰኘች ትመስላለች። ልክ ናት። እዚያው ሄጄ ባስለቅቀው ይሻላል አልኩና ተነሳው ለጥቂት ደቂቃዎች ከዚህ መጥበሻ ላይ መውረድ በመቻሌ እፎይታ ቢጤ እየተሰማኝ ገነት ራሷን በሽታ ነቅነቃ ስትቀመጥ ደቤ ተከትሎ መጣ። ማመን አልቻልኩም። ምንድን ነው የሚሰራው? እጄን ታጥቤ መጣሁ እኔም አለ ጮክ ብሎ። ወይ እጅ መታጠብ። ሽንት ቤቱ የወንዶችና የሴቶች ተብሎ የሚከፈልበት ኮሪደር ጋር ጠበቅሁት። እንደ ደረሰ ጭራሽ ትከተለኛለህ? አልኩት ጮክ ብዬ። እጅን ልታጠብ ነው አልኩ አይደል? ብትልስ? ማለት ብትጠረጥርስ? ምንድን ነው የምትጠረጥረው? ሰው አብሮ እጅ አይታጠብም እንዴ? ዝም ብዬው አየሁት። ምንሆንሻል አለ እጆቹን ዘርግቶ ሊነካይ ነው። ሚስትና ልጆቹን በሜትሮች ርቀት አስቀምጦ ሊነካይ ነው። እንዳትነካኝ አልኩ፣ ድምጼን ከፍ አድርጌ። ምንሆንሻል ምንሆንሻል ብለህ ትጠይቀኛለህ? ሲሆን ውስጥ ከታኝ አይኑ ደስ የሚል ነገር አይደለም፣ ግን ይህን ያህል ምን ነው ዝም ፍሬ አለኛ አሁንም ሊነካኝ እጆቹን ዘርግቶ በእናትህ እንዳትነካኝ ሸሸሁት ምንድን ነው እንዲህ የሚያደርግሽ የማታውቂው ነገር ተፈጠረ ሚስትና ልጆች እንዳሉኝ ታውቂ የለም እውነቱን ነው አብሬው መተኛት ከመጀመሪያም በፊት ሚስትና ሁለት ልጆች እንዳሉት አውቅ ነበር የሚስቱን ስም አውቅ ነበር የልጆቹን ዕድሜና ስም አውቅ ነበር ከሚስቱ ጋር ለ12 ዓመታት በትዳር እንደኖረ አውቅ ነበር ከአስራ ሁለቱ ስምንቱ ጥሩ አራቱ ደግሞ የደባልነት እንደሆኑም አውቅ ነበር። እ አለ፣ አውቃለሁ። እሱማ፣ ታዲያ ምንድን ነው እንዲያስደ ነበረሽ? ምንድን ነው እንዲያስደ ነበረኝ። አገኘኋቸዋ፣ ተዋወቅኋቸዋ። ሳላገኛቸው በፊት አሃዝ ነበሩ። አንድ ሚስት፣ ሁለት ልጆች፣ ቁጥር ብቻ። ስም ያላቸው ቁጥሮች። ከዚያ ባለፈ ስለ እነሱ አስቤ አላውቅም ነበር። ከባሏ ጋር በየሆቴሉ ስጋደም ስለ ሚስቱ መኖር እንጂ ምን አይነት ሰው እንደሆነች ለማሰብ ሞክሬ አላውቅም። የዋህ ደግ ሴት ትሆን ይሆን ብዬ ገምቼ አላውቅም። እኔን መርጦ ጥሏት ቢሄድ ትጎዳ ይሆን ብዬ አስቤ አላውቅም። ለፍታ ስላቀናችው ትዳር፣ ደክማ ስላቆየችው ጋብቻዋ፣ ስለ መልካም ሚስትና እናትነቷ በፍጹም አስቤ አላውቅም። ልጆቹስ ሁለት ስለመሆናቸው፣ በደምሳሳው በአባትነት እንደሚወዳቸው እንጂ አብሬው በመሆኔ የአባታቸውን ጊዜ እንደተሻማሁባቸው ገምቼ አላውቅም። ጨዋና ሰው ወዳድ እናታቸውን የሚታዘዙ ቆንጆ ልጆች ስለመሆናቸው አስቤ አላውቅም። እኔን መርጦ እናታቸውን ቢተው ስሜቷ በተጎዳ እናትና ያለ አባት ወይ ደግሞ ነጋጠባ በሚደበድባቸው እንጀራ አባት የማደግ ጣፋንታ ላይ ልጥላቸው ስለመቻሌ አስቤ አላውቅም። ፍሬ መልሽልኝ እንጂ የት ሄድሽ? አለ ደበይ። ሚስትና ልጆች ጋር ሂድ ልብሴን አስለቅቄ መጣሁ አልኩና ሴቶቹ ክፍል ገባሁ። እንደ ገባሁ ቀሚሴን ማስለቅቄን ትቼ ማልቀስ ጀመርኩ። ለቅሶኝ ጨርሼና በደንብ ያለቀቀ ብልሹ ቀሚሴን ለብሼ ስመለስ ምግቡ ቀርቧል። አለቃለሽ አይደል? አይ ማርኮ ፍሪ በቃ፣ ቤትሽ ድረስ እናደርስሻለን አለች ገነት ያለመልቀቁን ስታይ። በወሬ ብዙም ሳልሳተፍ ምግቡን ለኮፍ ለኮፍ አድርጌ በደቤ የሚሾፈረው መኪና ውስጥ ገብተን መንገድ ጀመርን። ገነት ከፊት ስትቀመጥ እኔ ከልጆቹ ጋር ከኋላ ተሳፈርኩ። ማርኮን ተለጥፎብኛል። የምኖርበትን ሕንፃ አቅጣጫ ልክ እንደ አዲስ ሰው እየነገርኩት ቤቴ ደረስን። ለምሳውም ለመሸኘት ምስጋና አቅርቤ እየተደናበርኩ ቤት የገባሁና ቀሚሴናው ልቄ የተበላሸው ቦታ ላይ ብቻ ውሃና ሳሙና አድርጌ የእጅ መታጠቢያው ላይ ማጠብ ጀመርኩ። አስቸገረኝ። ይህን ስጎ ከምንድን ነው የሰራችለት? ማስቲሽ ጠብ አድርጋበታለች። ብስጭት ብዬ እዚያው ውሃ ውስጥ ዘፈዘፍኩትና ሳሎን ሄጄ ሶፋ ላይ ተዘርፍጬ እንደገና ማልቀስ ጀመርኩ። ብዙም ሳይቆይ ስልኬ ሲርገበገብ ተሰማኝ። አየሁት። ቴክስት ደበይ ከፈትኩት። የኔ ቆንጆ በጣም ይቅርታ እንደ ክስሽ አሥራ ሁለት ሰዓት ላይ የለመድናት ቤታችን እንገናኝ ያቺ የምትውጃትን ነገር ይዤ ልሽ እመጣለሁ ይላል። ሕም ደግሜ ያነበብኩት ከሚያባብል መልእክቱ ይልቅ የማርኮን ልብ የሚያሞቅ ሳቅ ታየኝ። የገነት ለመስቀል እንዳትቀሪ አሪፍ ክትፎ ትበያለሽ ታወሰኝ። የአርሴማን እኔን ለመሳመን ጠራራ ቱላለኝ። አስር ደቂቃ ቆይቼ አልችልም፣ የኔና ያንተ ነገር አብቅቷል፣ ተወኝ ብዬ መለስኩለትና ሌላ ጭቅጭቅ ውስጥ ላለመግባት ስልኬን አጥፍቼ እግሬን እየጎተትኩ ወደ መታጠቢያ ቤት ተመለስኩ። ቀሚሴን ከውሃ ወጥቼ ያየሁት ስጎውን ልቅ ብሎ ወጥቷል። ቀሚሴ በደንብ ለቋል። ለምን እንደሆነ አላወቅሁም ግን መንፈሴ ሲታደስ የደከመው ሰውነቴ ሲበረታ ተሰማኝ።